ከአንድ ምግብ ቤት ውስጥ የሞባይል ስርቆት ወንጀል ፈጽመዋል የተባሉ ሁለት ተጠርጣሪዎች ላይ ክስ ተመሰረተባቸው። ዋና ሳጅን አዳነ ደስታ ተጠርጣሪዎቹ የስርቆት ወንጀሉን የፈጸሙት በለሚኩራ ክፍለ ከተማ ወረዳ አምስት ሰሚታ አካባቢ ነው። የበሻሌ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ኢንስፔክተር ወንድሙ ፈይሳ እንደተናገሩት። ተናገሩት ተጠርጣሪዎቹ አንደኛው የግል ተበዳይ የምሰራበት የምግብ መሸጫ ቤት በመሄድ ትዕዛዝ በማዘዝ ያስተናጋጀውን ሁኔታ በመከታተል ቻርጅ ላይ ተሰክቶ የነበረ ሞባይል ስልክ ሰርቆ ከግብረ አበሩ ጋር በተሽከርካሪ ለማምለስ ሲሉ ተይዘው ክስ እንደተመሰረተባቸው ተናግረዋል። እነዚህ ወንጀል የፈጸሙ ሁለቱ ግለሰቦች አንደኛው መኪና ውስጥ ሆኖ መኪናውን ይዞ አንደኛው ተጠርጣሪ ግሮሰሪ ውስጥ ቡና ለመጠጣት አስመስሎ ቡና አዞ ቻርጅ ላይ አድርጋ የነበረውን ሳምሰንግ ሞባይል ይዞ የተሰወረ እና መኪና ውስጥ ገብቶ ሲያመልጥ በሰአቱ በስራ ላይ በነበሩ በወንጀል መከላከል ፖሊስ አባሎቻችን ና በአካባቢው ህብረተሰብ እጅ ከፍንጅ ተይዞ ወደ ፖሊስ ጣቢያችን መጥቶ ምርመራ እየተጣራ ሲሆን በተጨማሪም ልዩ ቦታው እንደወደ በ ድጋፌ ህንጻ ተብሎ ከሚጠራበት ህንፃ ውስጥ በአንደኛ ፎቅ ላይ የግል ተበዳይ የራሷን ቡና ከሚሰራበት ቤት ውስጥ ቡና የሚጠጣ አስመስሎ በመግባት በመሀል ስልኩን ከቻርጅ ላይ ነቅሮ ሮጦ መኪና ውስጥ ገብቶ ያመለጠ ሲሆን፣ የዚህንም ውሳኔ እየተጠባበቅን ያለንበትና ክስ ተመስርቶባቸው በአሁኑ ሰዓትም ተጠርጣሪዎቹ እስር ላይ የሚገኙና ንብረቶቹ እጅ ከፍንጅ የተያዙበት ንብረት ሁሌት ሞባይሎች ግል ተበዳዮቻቸው የተመለሰበት አግባብ ነው ያለው። የሰዎችን መዘናጋትና በስራ መጠመድ እንደምቹ ሁኔታ ተጠቅመው የስርቆት ወንጀል የሚፈጽሙ አንዳንድ ወንጀል ፈጻሚዎች መኖራቸውን ህብረተሰቡ በመገንዘብ በንብረቱ ላይ የስርቆት ወንጀል እንዳይፈጸምበት ተገቢውን ጥንቃቄ በማድረግና ተፈጽሞ ሲገኝም መረጃ በመስጠት የተለመደ ትብብሩን አጠናክሮ ሊቀጥል ይገባል ሲሉ መርማሪው ምክትል ኢንስፔክተር ወንድሙ ፈይሳ በመልእክታቸው አሳስበዋል።